ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምናላችሁ ውድ ተመልካቾቼ፣ የዛሬው ቪዲዮ መከዳት በሚለው ርዕስ ላይ እያጠነጥናል። መግቢያ ላይ እንዳያችሁ የሁለቱ ቪዲዮ ርዕስ አጋጣሚ ሆኖ ተመሳሳይ ነው፣ በተለያየ ይዘት ወይ ደግሞ በተለያየ መንገድ ቢሆንም ማለት ነው። ይህ ደግሞ ከሁላችንም ሕይወት ላይ የሚዛመድ ወይ ደግሞ የሚኖር ነው። የነበረም ያለም የሚኖር ማለት ነው በዚህ ጉዳይ ላይ ዲስካስ እናደርጋለን። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ይጋብዛለሁ። ረምላሀይ ነኝ፣ አብራችን ቆዩ። እንደ መነሻው ሀሳብ እያቀረብኩት የባለትዳሮችን ነው። መጀመሪያ እስኪ የነሱን ቪዲዮ አይተን መለስ አይኖ፣ ብዙ ሪኩዌስት አለ። እስኪ አንድ ሴት እዚህ ጋር አክሰብ አክሰፕት አቤት ሀይ፣ ዋሻውንዴ፣ ከይት ነው? ከዚሁ ነው። አሁን ያስወጣሽውን ሰው እየፈልጌ ነው። አሜንን፣ አዎ ቪዲዮ ማብራት ትቻያለሽ? እባክሽን፣ ትመልሺዋለሽ? ቪዲዮ አንቺ ማብራት ትቻያለሽ? አላበራም ግን። ለምን ወረደ? አይዶንት ኖ ሜቢ ኢንተርኔቱ አይዶንት ኖ ለምን ወረደ? ዋት ችግር አለ? ይገርም ሳጋለት ይቆምጣ አፈን ባለቤትሽ ነው? አው አንድ ቤት ነው የምትኖሩት ወይስ? ሂ ሳይድ ልጆች አሉኝ። ሶስት ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለ ያሉት ያለችው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 እንትን አይደለም ገባሽ። ማጣራት የሰዎቹ ባርግራውንድ እዚህ እነሷ ተለያይተን ነው ያለው እውነት። በሁን የገባት ሳየው ደንግጬ ነው። ይም ሰባት መቶ ምናምን ሰው አለ እዚህ ጋ እንግዲህ። እኔ እየዋሸሁ አይደለም። አቤት ምን ላይ ደረስ? ምግነር ምን አይነት ግዜ ላይ ያለ ነው የሚያስችልም የሚያስ እኔ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ አገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ሌላ ትዳር የሚፈልግ ወይ ጓደ እንትን አይደለም ገባሽ። ማጣራት የሰዎቹን ባክግራውንድ እዚህ ጋር መጥተው ለዛ ነው ቪዲዮ ማስበራው። ባይ ዘ ወይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ ምደብቁት ነገር አለ ብዬ ስለማስብ ማለት ነው፣ ገባሽ። በሌላ አካውንት ቅክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ሊያታልሉ ስለሚችሉ ብዬ በሌላ ያለ ቪዲዮ ማንንም ሰው አላስገባም ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ ዚጋ መቶ ሲንግል ነኝ ልጆች አሉኝ ሶስት ልጆች ብኖር፣ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪ? አንቺ ኢትዮጵያ ነው የምትኖሩ? እሱን ብቻ አልጠይቅሽ። የት ነው የምትኖሩ? አይ እኔም ፈረንሳ ነው ምኖር፣ እዛው ነው ምኖር። መኖርም አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ። አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢከዝ አንዳንድ ሴቶች መተው ይዋሻሉ፣ የሰውየውንም ስም ቢከዝ ስለሌለኝ ነው አይደለም። እናትየው ልጅ አይደለም እሱ፣ ለስራ ቦታ ለስራ ሌላ ቦታ ነው የሚኖረው። ኦኬ ኦኬ፣ እሱ ነው ማወቅ የፈለ ገባሽ። እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል፣ ተናዳበት ይሆናል ምናምን እያሉ ነው። ለዚውሸት አይደለም የምናገረው፣ ውሸቴን አይደለም የምናገረው። ለምንድን ነው ነቅለው የወጣው? ውሸት ቢሆን ለምን ነቅለው የወጣች ሰውዬ? ነ ነ ነ ይኸውልሽ፣ አንዳንድ ጊዜ አስገቢው አሁን ይግባልሽ፣ ይገባል አሁን አስገቢ ውስጥ እኔ እሺ እኔ ካለ ሪኩዌስት አድርገኝ ጻፍ፣ አንዳንድ የሚለውን ማለት ነው። እውነቱን ማውራት ተፈለግን እኔ ምን እንደሆነ ታውቂያለሽ? ብዙ ጊዜ አንዳንዴ እኔ ራሷን ከልጅ ልጅ አለኝ ግን ከልጆች አባት ጋር አይደለሁም። የልጄን አባት አሁን የሆነ ቦታ ባየው ኮንፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮንፎርታብል ላልሆን እችላለሁ። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው። ሁላችንም እዚህ ጋር ምናልባት ተለያይተሽ ተለያይተሽ ከሆነ ተለያይተሽ፣ ኦኬ አንዳንዴ ተለያይተሽ፣ አንዳንድ ሰው አንቺን ማለቴ አይደለም የኔ ቆንጆ፣ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ እኔ ከኔ ጋ ካልኖረ ወይ ከኔ ጋ ካልኖረች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 ህሊናንም ያህል ነገር ነፃ ማድረግ ይሻላል የዓለማቱ ጌታ እስከ ታመነ ድረስ እሱ ለእኛ ከለላ ነው አስባችሁታል የሶስት ልጆች አባት የሆነው ሚስት ፍለጋ ወይ ደግሞ ብቻ ይነኝ ሚስት የለኝም በማለት ሚዲያ ላይ ሲወጣ ሚስቱ ከባድ ነው አደለም በጣም ከባድ ለማን ይከብዳል ለባለቤቱ ለሚስቱ በጣም ይከብዳል እሱ እያወቀው ነው ያደረገው ለሚስቱ ግን እና ለልጆቹ እጅግ በጣም ይከብዳል ሚስት የለኝም የልጆች አባት ነኝ። በጣም ከባድ ነው። እስኪ የተሰማችሁን ኮሜንት ላይ አስቀምጡልኝ። የልጆች እናት ጋር አንድ ላይ አይደለውም፣ ልጆች አሉ። ልጆችን አምነህ እናታቸውን ከርተ ምን አይነት ማመን ነው? ልጆችስ ምን ይሰማቸዋል? በእርግጥ ያንተ እንደዚህ ይፋ ወጣ እንጂ ብዙ ወንዶች ካሜራ ላይ ወይ ደግሞ ኦንላይን ባይወጡም የሚያደርጉት ነገር ነው። ያንተና የነሱ ሁለቱ ልዩነት አለው። በእርግጥ እነዚህ በስውር የሚያደርጉት ቢያንስ የልጆቻቸው ሳይኮ ደህና ይሆናል። አያቁም ማለት ነው። ሚስት እንደፈረደባት የምታደርገው ነገር ይሆናል። ልጆች ግን አይኮዱም። የዚህ ልጆች የዚህ ሰውዬ ልጆች እንዴት ነው የሚሆኑት? አባታቸው በዚህ አይነት ስብዕና ውስጥ ሲገኝ ማለት ነው። ቅሌት በጣም የሚያስጠላ ማለት ነው። አንዳንድ ጊዜ የምናደርገውን ነገር ካለማገናዘባችን የተነሳ ዘላለም ጸጸ ዘላለም ሰጥ የሚሆንብንን ነገር እናደርጋለን። እስኪ እናንተም አስተያየታችሁን ኮሜንት አድርግልኝ። እኔ ግን ለዚህ ቪዲዮ በጣም ወረደብኝ። ልጆቹን አምኖ እናታቸውን አለማመን በጣም ያስጠላል ማለት ነው። ይከብዳል፣ ይደብራል። እውነት ቢሆን ኖሮ እሱ ይወጣ ነበረ። ከሚስቴ ጋር አንድ ላይ አይደለሁም ልጆቼን ግን አምኛለሁ ማለት ልጆች አሉኝ ከሚስቴ ጋር ግን አንድ ላይ አይደለንም ብሎ ይወጣ ነበር። ግን አይታችሁታል እንዴት እየገባ እንደሆነ ማለት ነው። የአሁኑ ጊዜ ተንኮላለ አንድ ወዳጅ አይቆይም፣ ወዲያው ነው የሚከፍለው ስለዚህ ተጠንቀቁ፣ ተንኮላ ለመስራት ምክንያቱም ቶሎሎ መልስ ስምቱ የሚሆኑ አስተያየታችሁን ግን ኮሜንት አድርጉልኝ። ወደ ቀጣይ ቪዲዮ ራኬብ አለማየሁ በጓደኛዋ የተሰበረ ልቧን እንዲህ ስትል ገልጸዋለች። እኔና ጓደኛዬ በተመሳሳይ ስራ ላይ ነበር የምንሰራው። ለጓደኛዬ እመኝላት የነበረው ነገር አጋጣሚ ሆኖ ወደ እኔ መጣ። እሷም እማይናገር ንግግር ተናገረችኝ ሞገስ የለሽም ብላ አለች። እጅግ በጣም ልብ የተሰበረ ሁሌ ባነሳው ቁጥር አዝናለሁ፣ እሰቃያለሁ። ዛሬ ላይ ግን ድጋሚ ላላነሳው እቋጨዋለሁ ትላለች። በጓደኛ መከዳት እጅግ በጣም ከባድ ነው። በሚያምት ሰው መከዳት እጅግ በጣም ያማል። ራኬብ ድጋሚ ባነሳውት ቁጥር ላልጸጸት እንዲህ አርግ ያለው ትላለች። አንቺ ግርማ ሞገስ የለሽም ብለሽኝ፣ ሞገስ ግን ከላይ ሆኖኝ ይሄን ቀን ዛሬ እዚህ ጋር ደርሻለሁ። አስተምረሽኛል፣ አመሰግንሻለሁ። ከዚህ በኋላ ይህንን ሳነሳው አላለቅስም፣ አለፍ ዋለሁ፣ ይቅር ብያለሁ። ይህን ያላችሁትን ሰው ከጎን አለመገኘት ነገር የሚያም ነገር የለም። በተለይ ደግሞ ጓደኝነትን ቦታ ሰጥተው ለሚወዱ ለሚያከብሩ ሰዎች በሚወዱት በሚያከብሩት ሰው መጎዳት እጅግ በጣም ያሟል። ምክንያቱም የቤተሰብ ያህል ቦታ ሰጥተው የራሳቸውን ያህል ቦታ ሰጥተው ሁሉ ነገራቸውን ሲያደርጉ ሲያወሩ ለነበሩ ጓደኛ ማቾች በሚያምኑት በሚወዱት ጓደኛ መመታት ወይ ደግሞ መወጋት እጅግ በጣም ከባድ ነው። እየደረሰበት ያውቀዋል ማለት ነው። ብቻ እናንተ ጥሩ ጓደኛ ካላችሁ የተሰማችሁን ስሜት ማለትም ሳትጠነቀቁ የተሰማችሁን በሙሉ የምትነግሩት ሰው ካላችሁ ከዛስ የሚሰጠኝ መልስ ወይ ደግሞ የሚሰጠኝ አስተያየት ትክክለኛ ነው፣ ምቀኝነት የሌለው እኔ እንዳልጎዳ የሚያደርገኝ ትክክለኛ እይታ ነው ብላችሁ የምትነግሩት ጓደኛ ካላችሁ አክብራችሁ የያዙ የማትጸጸቱበትን ነገር ከእሱ ጋር አድርጉ። ወንድምቱን ሴት ማለት ነው። ምክንያቱም እነሱ እዚህ ምድር ላይ ትንሽ ናቸው። የራስ የሚሉት ጓደኛ እዚህ ምድር ላይ በጣም ትንሽ ነው እና ጓደኛችሁን አክብሩ ለማለት ነው። ጥሩ ጓደኛ ያላችሁ፣ መጥፎ ጓደኛ የተጎዳችሁ ደግሞ ምንም ማድረግ አይቻልም። ከማስቀየም መቀየም ይሻላል። ከማስከፋት መከፋት ይሻላል። ምክንያቱም ከሕሊና ጋር በሰላም ለመኖር እሱ ነገር ይሻላል። ለዛሬ ያዘጋጀሁት ቪዲዮ ይመስል ነበር። አስተያየታችሁን ኮሜንት አድርጉልኝ። በቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻ